የሩት የሄቶች ትችላላችሁ። የእውነት ማለት ነው። ትናንትና ሩት እየ ስታሰነፍ ደስ ብሎኛል። ያው ባል አጋቢ ሆነም ማለት ነው። ሲቀጥል ማለት ነው አብሪሻ እናዱ የነበር መጀመሪያ ላይ እኔ ኮ የሚያኮራ ቤተሰብ ነው ያለኝ የሚያኮራ ቤተሰብ የለሽም ምናምን እያለ ሲቦተረፍ ማለት ነው። በጣም ነበር ያበሳጨኝ። ግን በኋላ ላይ ትታሸንፍ በጣም ደስ አለኝ። ና ጎበዞች፣ ትችላላችሁ የሩትዬ ቤቶች። የአንበሳ ኮቴ ኮ አሰሙ በሩትዬ ቤት ማለት ነው። ሰው ባለው ነው፣ ትንሿንም ቢሆን የአንበሳ ኮቴ ያሰምተዋል። ና በጣም ነው ደስ የሚለው። ሩትዬ እንግዲህ እኔ ሁሌ ነው የምኮራባቸው። ሁሌ እንዳኮሩኝ ነው ብላ ስትለው ነበረ። ለሱ ማለት ነው ሁሌ ነው የሚያኮሩኝ፣ ቤኔ ቤተሰቦች ምናምን እያለች በጣም ስታመሰግናችሁ ነበረ ማለት ነው እና እንግዲህ ትናንትና ሰላም አሰላም አሌይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔጋ ሁሉ ሰላም ነው። ትናንትና ታውቃላችሁ አብርሽ እና ሩታ ኪም ተጫውተዋል። እንግዲህ ባልና ሚስት ማለት ነው። እኔ አንዳንድ ልጆች በጣም ግርም ዝሉኛ ያላችሁ ማለት ነው። ለምን እንደ ታውቃላችሁ አብርሽና ሩታ ተጣልተዋል፣ የግድ እንዲሆኑ ነው እንዲ የምትሉት የምትሉ ልጆች አላችሁ ማለት ነው። እናንተ ናችሁ የግድ ታጣሉ የምትሉት እንጂ እነሱ አልተጣሉም ሲጀመር። ሞኞች አትሆኑ። እነሱ ቢጣሉ ማለት ነው እንደው ማን ይሙት፣ ባልሽ እየበደለሽ አንቺ ጌም አብረሽ ልትጫወች እይቅርና አይኑን ለማየት አትጠየፊ ይሆን ባልሽ። እየበደለሽ አሁን በድራማው ሩታ አብሪሽ ሩታን እየበደላት ነው። በድራማው ማለት ነው። በላይዋ ላይ ሌላ ሴት በላይዋ በሴት እያሰደባት በሴት በቃ ብዙ ድራማ ላይ አሁን አብሪሽ ሩታን እየበደላት ወይም እያስከፋት ነው አይደለም። የእውነት ቢሆን የእውነት ቢሆን እንኳን አብረው ጌም ልትጫወት ይቅርና እኔ እንጃ። ላይኑ ነበር በአይኗ ለማየቱ በቃ እኔ እንጃ እንኳን አይደለም እንደዚህ ቪዲዮ ምናምን ፎቶውን ሁላ ለማየት ነበር የምትጸየፈው። እኛ ሴቶች የሆነ አንዴ እንደ የሆነ ሰው የሆነ ካጠላን ወደን ካጠላን በጣም መርዞች ነን፣ እና እኔም በሆን እንደዛ ነው የማደርገው። ነገር ግን እነሱ ስላልተጣሉ ምንም አይነት ጸብ ስለሌለ በመሀላቸው መሀላቸው ሰላም ስለሆነ ግን ይጫወታሉ። ይህ ጌም ማለት ነው። እኛን እልክ ያያይዛሉ ተከፋፍለን የለም፣ እንዲህ አብርሽ፣ እንዲህ ሩታ ብለን። ስለዚህ ተመልካቾች እልክ ያስገባሉ ማለት ነው። እንደዚህ በቂ መሆን ለምሳሌ በልክ ስራ ማሸነፍ አለባት የኔ ወዳጅ፣ ስራ ማሸነፍ አለባት የኔ ወዳጅ ብለን የሚል እንትን ወይኔ ውስጣችን ውስጥ ስለሚገባ የምንወደውን ሰው ስለምናበረታታ የምንወደውን ሰው ስለምንደግም ያኔ ያለን ያለንንም፣ የሌለንን እንሰጣለን ማለት ነው። እነሱ ደግሞ ጎበዞች እየተጠቀሙ ነው ማለት ነው። ነት የሚጠቀሙ ጎበዝ፣ ስሩ፣ ስሩ፣ ስራ ነው ስሩ። ለተሞኘ ተሞኙ፣ እያወቅ ለሚሞኝ ሰው ተሞኙ፣ አሞኙ ማለት ነው። ችግር የለም ተሞኙ አልኝ፣ አሞኞ ልል እያወቅ ለሚሞኝ ሰው አሞኙ እናማ ያማላ ያማላ ያተርገለባ ነው ይላል ያገሬ ሰው። ያማላ ያማላ ሩትዬ ስላሸነፈች ደስ ብሎኛል። የኔ የጣን ባላለ የኔ ጸዴ እንዴት እንደምታምር ድሞ ውበቱ እንዲፍቶባታል። ሰሞን ትናንትና፣ ተናንተና በዩቱብ ባልመጣች ምጂ ልጅ ወለደች እንዴ ምን ሆነ ነው ምናምን እያልኩ ብዙ ሀሳብ በአሚሮ የተሰራይቶ ነበረ፣ ግን ማታ ላይፍ ላይ ስትመጣ በጣም ደስ አለኝ ስላየኋት ማለት ነው ነው አሁን ላይ እሷም በቃ እሷ ስታሸንፍ ማለት ነው። ሀሊብ ግዙላቸው ይጠጡ ምናምን እያለች ነበረ። እሱም እንደዛ የአንቺ ቤተሰቦች አያኮሩም የእኔ እንዳኮሩኝ ነው። አይ ዛሬ ላይ እንደዚህ እነሱም ተከፋፈሉ። በቃ እነሱም ወስነው ከፋፈሉን። ድሮ ላይ እኮ አንድ ላይ ሆነን በቃ ሩትዬ ሩትዬ አብርሽዬ አብርሽዬ ነበር የምንለው። ዛሬማ ተከፋፈል፣ እነሱም ከፋፈሉን ማለት ነውና፣ እንዴት ነው እንግዲህ ያው የቲክቶክ ከፍታ ላይ ጌም እንግዲህ ጨዋታለሁ ማለት ነው። ጌም ጨዋታለሁ በደንብና፣ አዎ ይጠንክሩ። ከዩቱብ በላይ ቲክቶክም አሁን ላይ በጣም ብዙ ሰው እየለወጠ ነው። ለሰራበት ሰው በጣም እየለወጠ ነው። በጣም ጥሩ ነው አሉ ቲክቶክም። ስለዚህ ለምን በይቱ ብቻ ይቀመጣሉ? የኔ ውዶች ይሱ እንጂ በይቱ ማለት ነው። ስሩ ስሩ የኔ ጠንካሮች። በነገራችን ላይ በስራ በኩል በጥንካሬ ሳላደንቃችሁ አላልፍም። ውጥር አድርገው ነው የሚሰሩት። ውጥር ደግሞ ማለት ነው እንዴት ገንዘብ እንደምትመጣ ጥንቅቅ አርገው አዘጋጅተው ምናምን ዝግጁ ነው በይት። በዚህ በዚህ ቢሆን፣ በዚህ በዚህ ቢሆን አሪፍ ይሆናል። በሲቤሲ ቢሆን አሪፍ ይሆናል። ለገንዘብ መንጫው ምናም ብሎ ሲያዘጋጃቸው ስራቸውን ማለት ነው እንደው ይመቻቸው። ደስ ይሉኛል። እውነት በጣም ነው ደስ የሚሉኝ። ለስራ ያላቸው ጥንካሬ በጣም ነው ደስ የሚሉኝ። የሰራ ይከበራል ማለት ነው። ራሱን የሚያከብራል ሰውም ያከብረዋል። የሰራ ሰው ያጣ ሰው ነው። አሁን ላይ ጠያቄ የለው። ጋይስ ዲያ ነው። ጠያቄ የለው ሀብታም እኔ ሀብታም በሆነ አሁን ማለት ነው፣ እኔ ሀብታም በሆን መዲ መዲ መዲ የሚለኝ ብዙ ነው። ዲያ ስለሆንኩ ነው የዩቲዩብ ቻናል ራ ባላድግ ያለሁ ማለት ነው። እና በያላችሁ በሰላማችሁ፣ ብዙ ዝትበል ከድህነት አለ ይጠብቃችሁ። በተለይ ደግሞ ከጤና ድህነት፣ ገንዘብ ኖርማል ነው የጤና ድህነት ከባድ ነው። እና ከዛ ላይ ይጠብቃችሁ። በያላችሁ በሰላማችሁ ይብዛ ባይ